የግንቦት ወር በኢየሱስ ስም የተከፈተ በር ወራችሁ ነው። ኢየሱስ ስም የተከፈተ በር ወራችሁ ነው። መጽሐፍ ቅዱስ ላይ እንደዚህ ይላል፣ የዳዊት መክፈቻ በጫንቃው ላይ ያለ እርሱ የከፈተውን የሚዘጋ የሌለ የዘጋውን ደግሞ የሚከፍት የሌለ ይላል። በጌታ በኢየሱስ ክርስቶስ ስምና ሥልጣን እጸልላችኋለሁ በዚህ ግንቦት ወር እግዚአብሔር አምላኬ በፊታችሁ የተከፈተ በር እንዲሰጣችሁ በሕይወታችሁ የተከፈተ በር እንዲሰጣችሁ በኑሯችሁ የተከፈተ በር እንዲሰጣችሁ በአይምሯችሁ የተከፈተ በር እንዲሰጣችሁ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የእግዚአብሔር ቃል እርሱ ጌታ ኢየሱስን የዳዊት ልጅ እያለ ይጠራዋል። የዳዊት ልጅን ደግሞ መጽሐፍ ቅዱስ ምን ይለዋል? እርሱ የከፈተው መዝጋት አይቻልም። እርሱ የዘጋውን ደግሞ አደ ሴም ታይም መክፈት አይቻልም። በዚህ ወር በጌታ በኢየሱስ ክርስቶስ ፋይናንሻል በሆነ ጉዳያችሁ ቤተሰባዊ በሆነ ጉዳያችሁ፣ ፕሮሰስ ባለው ጉዳያችሁ፣ በየትኛውም ጥያቄዎቻችሁ ላይ እግዚአብሔር በርን እንዲከፍትላችሁ የፊታችሁ ያለው የትኛውም ዝግ በር በጌታ በኢየሱስ ስም ይከፈት። ከፊታችሁ ያለው የትኛውም የተዘጋ በር ዛሬ በኢየሱስ ስም ይከፈት። ፋይናንሻል በር ይከፈት። ስፒሪቹዋል በር ይከፈት። ኦ በኢየሱስ ክርስቶስ ስም የህይወታችሁ በሮች በአጠቃላይ ይከፈቱ። ኢን ደ ኔም ኦፍ ጂሰስ ክራይስት የእግዚአብሔር ቃልል መጽሐፍ ቅዱስን ስታነቡ በፊልድልፍያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ነው የሚለው የእግዚአብሔር ቃል ወደ ቤት ወደ ፊልድልፍያ ያላለሁ እሺ ምን ይሏል የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋም የሚከፍት የሌለ ነው የሚለው ሥራህን አውቃለሁ ድካምህን አውቃለሁ ስሜን አልካድክም ስለዚህ ምን አርጋለሁ? ማንም ሊዘጋው የማይችለውን በር ሰጥቻለሁ ይላል። ሶ በዚህ ወር በጌታ በኢየሱስ ክርስቶስ ስምና ስልጣን እንደዚህ ብዬ ጸልያላችኋለሁ። ፋይናንሻሊ፣ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ፣ ኢሞሽናሊ በህይወታችሁ ዙሪያ ሁሉ እግዚአብሔር አምላክ የማገለግለው ኢየሱስ ክርስቶስ በኢየሱስ ስም በራችሁን ከፈተው። በኢየሱስ ስም በራችሁን ከፈተው። በኢየሱስ ስም በራችሁን ከፈተው። የአገልግሎት በራችሁን ከፈተው። በጌታ በኢየሱስ ስም የጸሎት በራችሁን ከፈተው። የማንበበራችሁን ከፈተው በጌታ በኢየሱስ ክርስቶስ ስም የተዘጉባችሁ በሮች ሁሉ ዛሬ በጌታ በኢየሱስ ስም አውቀው ተከፈቱ፣ አውቀው ተከፈቱ፣ አውቀው ተከፈቱ፣ በጌታ በኢየሱስ ስም። የግንቦት ወር በኢየሱስ ስም እግዚአብሔር ላይ የላችሁ ነገር ያለ ምንም መዘጋት የምትወጡበት የምትገቡበት እንዲሆን በኢየሱስ ስም ጸለይ ኮይ። የግንቦት ወር የተከፈተ በር ወራችሁ ነው። ይህንን የሚያደርገው እሱ ታላቁ ያለና የነበረው፣ የሚመጣው፣ ሁሉን የሚገዛው የጌቶቹ ጌታ የሆነው እርሱ በፊትሽ የተከፈተ በር ይሰጣል። እርሱ በፊትህ የተከፈተ በር ይሰጣል። እርሱ በፊትሽ የተከፈተ በር ይሰጥሻል። የእግዚአብሔር ቃል ሲናገር በር የሚከፈተው በክርስቶስ ኢየሱስ ቁልፍ ብቻ ነው። ለዛ ነው እርሱ የሚከፍተውን ነገር ማንም መዝጋት አይችልም፣ እርሱ የሚዘጋውን ደግሞ ማንም መክፈት አይችልም። ስለዚህ በእምነት ሁላችሁም ኢየሱስን በሮች የተከፍተዋል እያላችሁ ጻፉ ኮሜንት ላይ ይህንን መልእክት ደግሞ እንዳናንተ በር እንዲከፈትለት ለምትፈልጉት ለአንድ ወንድማችሁ ለአንድ እህታችሁ ላኩት። በጌታ በኢየሱስም ይህን እየሰማችሁ እግዚአብሔር ከበራችሁ ጋር አገናኝቷችኋል። መውጣት መግባት ትችላላችሁ። በኢየሱስ ክርስቶስም ዝግ በሩ ዝግ የሆነው ነገር ቨር ኢትዝ ተከፈተ፣ ተከፈተ፣ ተከፈተ፣ ተከፈተ በጌታ በኢየሱስ ተከፈተ በጌታ በኢየሱስም። አሜን አሜን አሜን። በጌታ በኢየሱስም ጸጋና ሰላም ይብዛላችሁ። በኢየሱስ ክርስቶስም አሜን አሜን አሜን። ታንኪ ዩ ጂሰስ ሼር ኮፒሊንግ ማድረግ አትርሱ። ጸጋና ሰላም ይብዛላችሁ።